በ2005 ሳይደስል መጀመር እፈልጋለሁ፣ ተጨማሪ ገቢ ማግኘት እፈልጋለሁ ብለው እያሰቡ ሊሆኑ ይችላል። ግን ከየት መጀመር እንዳለበት አላወቅ ይሆናል። በዚህ ቪዲዮ ማሳየት እንዴት ዲጂታል ማርኬቲንግ ኮንሰልቲንግ ቢዝነስ ሞዴል በ2005 ቤስት ቢዝነስ ሞዴል እንደሆነ ነው ዲጂታል ማርኬቲንግ በ2030 ዋን ኦፍ ዘ ቤስት ወይ ደግሞ በቢሊዮን ዶላሮች የሚያንቀሳቅስ ትልቅ የቢዝነስ ሞዴል እንደሆነ ፎርስ የተባለ መጽሄት አስቀምጦታል። ዲጂታል ማርኬቲንግን በመማር እንዴት ወደ ቢዝነስ እንቀይረዋለን ካልን ዲጂታል ማርኬቲንግ እራሱን የቻለ ብዙ በውስጡ የያዛቸው እንደ ሶሻል ሚዲያ ማርኬቲንግ፣ እንደ ፔድ አድቨርታይዝመንት የተለያዩ ዲጂታል ማርኬቲንግ ስኪሎች አሉ። እነዛን ስኪሎች ወስደን የተለያዩ ቢዝነስ ኦነሮችን ዲጂታል ማርኬቲንግ ሰርቪስ አስ ፍሪላንሰር ወይ ደግሞ አስ ኮንሰልታንት በመስጠት ያንን የቢዝነስ ሞዴል አፕላይ ማድረግ ቢያንስ እነዚህን ቢዝነስ ኦነሮች በወር ከ1000 እስከ 1 ሺ ቻርጅ በማድረግ ጭማሪ ገቢ ወም ሳይደርስን የምናደርግበት ይሆናል ማለት ነው። የዚህ ዲጂታል ማርኬቲንግ ቢዝነስ ሞዴል ተጠቃሚ ለመሆን ካሰባችሁ ያዘጋጀሁት ከስ የዲጂታል ማርኬቲንግ ኮንሰልቲንግ ቢዝነስ ሞዴል ምን ይመስላል የሚለውን ስቴፕ ባይ ስቴፕ ፕሮሰስ የሚያሳይ ቪዲዮ አለ። ሊንኩን ተጭናችሁ ሙሉ ለሙሉ ፍሪ ፕሬዘንቴሽኑን ማየት ትችላላችሁ። እዛውን እንገናኝ።